ግን እንግዲህ ኤፍራታ ሌላ ሰው ልታገባ ሌላ ሰው እንዳፈቀረች ናታንን እንደተዎች ከናታን ላይ ትጫወት እንደነበረ ቤዛት ትነግራታለች ማለት ነው። በዛን ሰዓት ማመን አልቻለችም። ምክንያቱም እሷ በኤፍራታ እና ያፌት ጋር ሄዳ ስላመሸች ልጅ የት ሄዳ ነው ላት ስትፈልግ፣ በዛን ሰዓት አንቺ የኤፍራታ ማንነት አልገባሽም ብላ ትናገራታለች ማለት ነው። ከዛ እየተናገረቻት እያለ ናታን ከሆነ ይመጣል ገኒም ማመን ስላልቻለች ራሷን ለመሳት በጣም ትታመማለች፣ ማለት ነው። ናታንም እንግዲህ ደግፎ ያስገባታል። ኤፍራታም እንግዲህ ያፌትን እባክህ ልሂድ፣ ቤተሰብ ይጨነቃል እያለችበት ነግሮም አይ ከዚህ በኋላ ከወደፊት ባልሽ ጋ ነው የምታደሩ እያለ በጣም ያስጨንቃት ነበረ። ከዚያም አንድ ጥያቄ መጠየቅ እችላለሁ ትላለች። አዎ በሚገባ ትችያለሽ ይላታል። በታገጥኩ ሰዓት ለምንድን ነው እንደተደፈርኩ ያስመሰልከው? ብላ ትጠይቀዋለች። አንቺ ይህን ማን ነገረሽ? እንዴት አወቅሽ? በጣም ይናዳ፣ በጣም ይደነግጣል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን፣ እንዴት ናችሁ? ሰላም ናችሁ? ይመስገን፣ በጣም ደህና ነኝ። ሰላም ሰላም ብያለሁ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ሐረግ ተከታታይ ድራማ ዛሬም ተለቋል። ባለፈው እንግዲህ ቪዲዮ ሰርቼላችሁ አለማት ነው። ዛሬ ደግሞ ደስ በሚል ቪዲዮ ማጥቻለሁ። ለዚህ ቻናል አዲስ ከሆናችሁ በቅድሚያ ሰብስክራይብ፣ የደወል ምልክቷን ወይም ደግሞ የደወል በተናን በመንካት ቤተሰብ አድርጉኝ። እንዲሁም ደግሞ ሀሳብ፣ አስተያየት ካላችሁ ኮመንት ላይ ጻፉ። ነባር ቤተሰቦችን ደግሞ የምታበረታቱኝ ሁላችሁንም። ከእርግጭ ጋር ቄ አመሰግናለሁ ማለት ነው። ወደ ቻናሌ ግን አዲስ የሆናችሁ ወደ ቻናሌ ተቀላቀሉ። ወደ አዲስ ነገር ሲኖር የምነግራችሁ የምለቅላችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ቅድሚው መግቤሌ እንዳልኳችሁ ገኒ ስለ ኤፍራታ ያወቃችሁ ነገር አልነበረም ማለት ነው። ምክንያቱም ማንም አልነገራትም። እንግዲህ ልታውቅበትም የቻለችበት ምክንያት የፍራታ ያፌት እንግዲህ እንደፈለገው ነው። እነይ ስላት ትሄዳለች፣ ስላት ትሄዳለች። ልክ ቢዛን ያደርግ ሲያደርግ እንደነበረው ማለት ነው። እንግዲህ ቢዛን በፊት ካስታወሳችሁ እነይ ስሌች ትመጫለች፣ ይ ስሌች ትሄጃለች፣ ያዘዛትን ሁሉ ተፈጽም ነበረ። አሁንም እንግዲህ በእርግጥ የቢዛና የኤፍራታ ቤል ሊያየም ይህ ፍርሃታ ግን ለዋጋ እየከፈለች ነው እንግዲህ አሁንም እንደተለመደው እሱ ጋር ትሄዳለች። ቤት የለችም በጣም ስታመሽ እንግዲህ ገኒ ስልክ ብትሞክረው ስልክ ማታነሳላትም። ከዛ ደጅ ደጅ ንጀባክ ወይኒ ፈጣሪ ገሊች ከፈጣሪ ጋር እየተነጋገረች ትወጣለች ትገባለች። መጨረሻ ላይ እንግዲህ ያፌትን እናታንና ቢዛ ክፍል ትሄድና ትጠይቃለች ማለት ነው በዛን ሰዓት ደህና እንደሆነች ይነግራታል። እኔን ለማረጋጋት ብለ ነው። ናታን አትዋሽ ብትለው፣ አይ ደህና ከሆነች ብቻ ከነገርኩሽ እይ በቃ ብላት፣ አሁንም እሷ ተመልሳ እዛው ደጅ ደጅ ስትል ሎኔ ትመጣለች። ሎኔ ስታያት በጣም ትደነግጣለች። ምን ስራለች? በዚህ ሰዓት እዚህ ምን እየሰራሽ ነው ስትላት፣ አንቺ ልጅ አልመጣችም አልገባሽም? ስትላት፣ ይፍራታ ህፃን ልጅ አይደለችም ብላት፣ እንግዲህ እንደተለመደው ብላት ትገባለች። ለነገሩ አንቺ የት ይገባሻል የእናትነትን ወግ መቸየሽ ብላ ገኒ በጣም ታዝናለች ማለት ነው እንግዲህ ከዛ ሎሌት ወደ ቤዛ ጋር ትሄዳለች ማለት ነው ቤዛ ጋርም ትሄድእና ስለ ኤፍራታ ትነግራታለች ማለት ነው አዲሱን ፍቅረኛዋን ለማወቅ አልጓጓሽም አዲሱ ፍቅረኛዋ ማን ነው ትላታለች አይሷ በቅርቡ ታስተዋውቀናለች ምን ያስቸኩለናል ብላ ቤዛም ትናገራታለች ማለት ነው ከዛ እንግዲህ ቤዛ አሁን አሁን ላይ ትንሽ ለኤፍራታ መቆርቆር እንግዲህ ማስመሰል ካልሆነ በስተቀር ትንሽ እየተቆረቆረች ትመጣለች ማለት ነው። በዛም እንግዲህ እንትን እየተወጋጋገቡ ቤዛ ተመልሳ ወደ ታች ትወርዳለች። ታች ትወርድና እንግዲህ ስለ ኤፍራታ ለገኒ ትነግራታለች። ገኒ በጣም ትደነግጣለች፣ በጣም ታዝናለች። እውነት ኤፍራታ እንተንትታ ሌላ ሰው አፍቅራለች ስትል ከናታን ሲነግራት አላመነችም። ራሷን ታማ ሳሎን ቁጭ አድርጓታል ማለት ነው። ከዛ ከራስሽ ከአንደበትሽ ልስማ፣ እውነት አንቺ ናታንን ትተሽ ሌላ ሰው አፈቀርሽ ትላታለች ማለት ነው። ገኒ ዛ ኤፍራታ ስትመጣ ማለት ነው። እንደዛ እያወሩ ነበረ። ድንገት የመጣችው በዛን ሰዓት አዎ ላገባ ነው ብታገባ ሳምንት ቆራ ታገባ ድረስ ታይ ማመን ሁላ ነበር ያቀታት። በጣም ትደነግጋለች። አዎ ላገባ ነው፣ ሌላ ሰው ማፍቀር አልችልም እንዴ ትላትና ጥላት ገባለች ማለት ነው ኢፍራታ። ከዛ እንግዲህ ቢዛም ቀበልትልና እናንተ ኮ የኢፍራታ ማንነት አልገባችሁም። ሰውን ውደዱ እንጂ አትመኑ። አ እውነት ነው እዚ ጋር በርግጥ ሰውን መውደዳችን እንጂ እወደዋለው እንጂ ምንድን ነው ይወደኛል ብለን ማመን ይከብዳል። ምክንያቱም የሰውን ልብ ማወቅ አንችልም። በእርግጥ አንዳንድ ጊዜ በሚያደርጉት ነገር ሰው ይወደኛል ልንል እንችላለን፣ ግን ምንም ቢሆን የኛን መውደድ እኛና ፈጣሪ ስለመናቅ እወደዋለሁ እንጂ ወደኛን ላትበሉ ይባላል ከናባባሉ። እንደዛ ብላ ቤዛ እንግዲህ ትገባለች። ከዛም እንግዲህ ወደ ኤፍራታ ወደ ክላሷ ትሄዳለች ማለት ነው። ቪዛም ትሄዳለች እሱ ጋ አንዳንድ ነገር ስታወራት እኔ ያንቺ የሆነው ሁሉ መውሰድ መሆኑን ነው የምፈልገው። ናታን ያንቺ ነበረ እሱንም ወስጃ ሰውዬሽ ያፌትም አርግዘሽለትም ነበረም ብዙ ነገር አድርገሽ ነበር። ስለዚህ እሱንም ያንቺ ስለሆነ ያንቺ መውሰዴን ላሳይሽ ነው ብላ እንደተጎዳይ ሳትስመስል ሁሉን ነገር ስታምናት፣ ቪዛ በጣም ግራ ትገባለች። በጣም ታስላለች። ከዛም ኤፍራታ ከዚህ ሁሉ ነገር ጀርባ ውስጥ አንቺ ያለሽበት አይደል ትላታለች። አንሷ ምንም ነገር እንደማታውቅ ምንም ነገር እንዳደረግሽ ትነግራታለች። ከዛም እንግዲህ ቪዛ በጣም ግራ ትጋባለች ማለት ነው። እንዲህ በቀላሉ ሁሉን ነገር የምታምን ስላልመሰላት ማለት ነው። ከዛም እንደዛ እያወሩ ጽዮን ትመጣለች። ጽዮንም ትመጣና ኤፍራታን ትናገራታለች ማለት ነው። ኤፍራታን ስትናገር ቤታችን፣ ድርጅታችን፣ ገንዘባችን፣ ሁሉ ነገራችን በአንቺ ምክንያት ነው የሄደው ስትላት፣ እንግዲህ ቤዛ ቀበለት ብላ ቤታችሁም ምናችሁም የሚሄደው ኤፍራታ የኤፍራታች የለበትም ብላ ትነግራታለች። እህትሽ ስለሆነች ለእህትሽ መቆርቆርሽ ነው እንዲህ ብላ ጽዮን ተናግራ ቤዛን ትመጣለች። ከዛ ቤዛም በጣም ልብ ይሰበራል። እያዘነች ከዛ ኤፍራታ ኤፍራታ እያለች ጺኦን እያለች ትወጣለች። ጺኦን ምትከተላት ማለት ነው። አልደረሰችበትም። ከዛም እንግዲህ ወደ ክፍል ስትሄድ ታገኛታለች። እውነቴን ነው በቤታችሁና በሄደባችሁ ነገር ሁሉ ውስጥ የቤዛ የኤፍራታ እጅ የለበትም። አባትሽ ዕዳ ስላለበት በአባትሽ ምክንያት ነው። አባቴ እኮ ላቡን ጠብ አድርጎ ነው ያገኘው ለፍቶ የሰው ፊት ገርፎት ነው ያገኙ ስለዚህ፣ ከወንድሜ እጅ ወይ ደግሞ ከወንድሜ እሷን አለያያለሁ ትላለች። እንግዲህ ያው ሆን በፊት ያው ማስታወስ ካልቻለችበት ቀን ጀምረውን ኤፍራታን ስትፈልግ ኤፍራታ ትናለች ስትፈርግ እዛም እዛ ነምትሆነ ከዛ እንግዲህ ትወጣለች ከቤት ማለት ነው። ቢኒያም ጋር ደውላ ቢኒያም እንግዲህ እዛ ደግሞ አጥሏት ይሄዳል በሀሳብ ጭልጥ ብሎ እሱ የሚያስበው ኤፍራታንና ያፌት እንዳይጋቡ በምን መንገድ ሰርጉን ማገድ እንደሚችል ነው። ከዛም እንግዲህ ቤዛ ለሒዋን ሁሉን ነገር ትነግራታለች።